ጠቅላይ ሚኒስትር ዶክተር አብይ አህመድ በባህርዳር ከተማ የኮሪደር ልማት እንቅስቃሴን ጎበኙ። ጠቅላይ ሚኒስትሩ በከተማው ያደረጉትን ጉብኝት ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ተፈጥሮና የሰው ጥበብ ተዋህደው የባህርዳርን ውበት ይበልጥ እየገለጡት ነው ሲሉም ገልጸዋል። ኢትዮጵያ የአፍሪካን የኢኮኖሚ ውህደት በሚያሳልጡ የመሠረተ ልማት ዝርጋታ ስራዎች ላይ በትኩረት እየሰራች መሆኗን ፕሬዚዳንት ታዬ አጽቀሥላሴ ገለጹ። 57ተኛው የአፍሪካ የኢኮኖሚ ኮሚሽን አህጉራዊ የፋይናንስ ና መጣኔ ሀብት የሚኒስትሮች ጉባኤ በአዲስ አበባ እየተካሄደ ነው። ፕሬዚዳንቱ በጉባኤው ላይ ባስተላለፉት መልእክት የአፍሪካን ድንበር የለሽ ነፃ የሸቀጥና የአገልግሎት ግብይት ተስፋን እውን ለማድረግ ከምኞት የዘለለ ስራ እንደሚያስፈልግም አሳስበዋል። መንግስት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያውያኑ ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ ውስጥ እንደነበሩም ሚኒስቴሩ ገልጿል። የታንዛኒያ ከፍተኛ የመከላከያ ኃላፊዎች የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳን ጎበኙ። በጉብኝታቸውም የተቋሙን የታለንት ልማት ማዕከል በራስ አቅም የለሙ የመረጃና የኮሚዩኒኬሽን እንዲሁም የቴክኖሎጂ ምርትና አገልግሎቶችን ተመልክተዋል።